ጤና ስጥልን የተወደዳችሁ ተመልካቾቻችን፣ ከማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ የአካባቢያቸውን ሰላም ለማስጠበቅ በቅንጅት እየሰሩ መሆኑን የዳባት ከተማ ነዋሪዎችና የጸጥታ አካላት ተናገሩ። በቅንጅት እየተከናወነ ባለው ተግባር በከተማ አንጻራዊ ሰላም መስፈኑን የዳባት ከተማ አስተዳደር አስታውቋል። ያየፈንቴ የሰው ልጆች ከሚተነፍሱት አየር እኩል ሰላምን ይሻሉ። ከቦታ ወደ ቦታ ተዘዋውሮ ለመስራት ራስን በኢኮኖሚ ለማሳደግና የዕለት ጉርስን ለመሸፈን ሰላም የማይተካ ሚና አለው። በአንጻሩ የሰላም ምጦት መኖር ከሚያደርሰው ቁሳዊ ውድመት ባሻገር የማይተካ የሰው ሕይወት ይቀጥፋል። በሰሜን ጎንደር ዞን የዳባት ከተማ ነዋሪዎችና የጸጥታ አካላት የአካባቢያቸውን ሰላም ለማስጠበቅ እየሰሩ መሆናቸውን ያነሳሉ። ብርሃኑ አንዳርጌ ይባላለሁ። ከተማችንና አካባቢያችን ሰላም እንዲሆን ማንኛውም ማህበረሰብ የበኩሉን አስተዋጽኦ እንደሚያደርገው እኛም የበኩላችን አስተዋጽኦ እናደርጋለን። ከሰላም ትልቅ ጥቅም እንዳለ ሰላም ጠቃሚ እንደሆነ ሰላም ካለ ልማት አለ፣ ሰላም ካለ በህይወት መኖር አለ፣ ሰላም ካለ ስራ ይፈጠራል፣ የስራ እድል ይፈጠራል። ወጣቱ የስራ እድል ሊያገኝ የሚችለው ሰላም ሲሆን ብቻ ና ሰላም ሲሆን ብቻ መሆኑን የማስረዳት ስራ እሰራለሁ። ስሜ መርከብ ችሎት ባላለሁ። ህዝን የሚዘርፉም የሚቀሙም የሚገሉም እየገደሉ የሚሄዱ ሰዎችም ሀዴባ ጋር እየተሯሯጥ ነው እየሰራ ና ያለን ከአመት በበላይ ሆኗል። ቤታችን ገብተን አናውቅም። በንጹህነት በታማኝነት ያገለገልኩና እየሰራው ነው ይገኛሉ ነዋሪዎቹና የጸጥታ አካላት ሰላማቸውን ለማስጠበቅ በሰሩ ተግባር በከተማዋ አንጻራዊ ሰላም መኖሩን አንስተው ሁሉም ለሰላም የድርሻውን ልወጣ እንደሚገባ ተናግረዋል። የእርስ በርስ የወንድማማችነት ችግር ከመሆኑ አንጻር ችግሩ በሰላማዊ መንገድ እንዲፈታ ሁሉም ሰው በሰላም እንዲኖር ጦርነት አስከፊ መሆኑን ለማንኛውም ማህበረሰብና ከፋላሉ የታጠቁ ኃይሎች በማስረዳት ችግሩን በሰላማዊ መንገድ እንዲፈቱ ለማድረግ ጥረት ይደረጋል። ሁሉም ሰው ለሰላም የራሱን ድርሻ እንዲወጣ እና መገዳደል እንዲቆም መታገት እንዲቆም ስርቆትና ዝርፊያ እንዲቆም ሁሉም ማህበረሰብ የበኩሉን ድርሻ እንዲወጣ የግሌን ስራ ሰራለሁ። አሁን ቆንጆ ነው፣ ሰላሙን አግኝቷል። ደና ነው። በህብረተሰቡም አገሩም አይዟችሁ፣ በዚህ ጨምሩበት፣ ጥሩ ነው ጥሩ ነው እያለ ነው ያለ ህብረተሰቡ ማስተያየት ሲሰጠ ነው ጥሩ ነው ያለ ነው። የዳባት ከተማ አስተዳደር ምንሻ ጽህፈት ቤት ኃላፊ አስር አለቃ ደስተው አለሙ የጸጥታ አካላት በቅንጅት አካባቢያቸውን ሰላም እያስጠበቁ እንደሚገኙ ገልጿል። ከመከላከያ ጋር ከሰላም አስከባሪ ጋር ከፖሊስ ጋር ከአድማ በታኝ ጋር የቅንጅት ስራ ነው የሚሰራው። ዛሬ በተናጠል የሚሰራ ስራ ያለ የከተማው ሰላም አሁን አስተማማኝ በሆነበት ሁኔታ ነው ያለው። ልጁ ያልተቀማ ልጁ ያልተዘረፈ ልጁ ያልሞተበት የለ ህዝቡ ተሳትፎ ዛሬ ከመንግስት ጋር ያለበት ሁኔታ ነው ያለው። በዳባት ከተማ በ2017 ዓ ም በታጠቁ አካላት በመንግስትና በህዝብ ተቋማት ውድመት መድረሱን ያነሱት የዳባት ከተማ አስተዳደር ከንቲባ ሀብትሸት ሞገስ ማህበረሰቡ ከጸጥታ አካላት ጋር በመሆን የአካባቢያቸውን ሰላም እያስጠበቁ መሆኑን አንስተዋል። 2017 መጀመሪያ አካባቢ እንደ ዳባት ከተማ ከ48 በላይ ተቋማት ወድመዋል። አሁን የተሻለ አንጻራዊ ሰላም ያለበት ህብረተሰቡም አሁን ብሎክ በማደራጀት በብሎክ በማደራጀት አካባቢውን እየጠበቀ ይገኛል። ሰው ከቤት የማይወጣበት ሁኔታ ነበር። አሁን ደግሞ ህዝቡ በመተባበር አካባቢውን በመጠበቅ ሰላም እያረጋገጠ ይገኛል። ሰላምን ለማጽናት ሁሉም የድርሻውን ሊወጣ እንደሚገባም ከንቲባው አሳስበዋል። ስንዴን በበጋ መስኖ ማልማት ከጀመረ ወዲህ ውጤታማ መሆናቸውን በሰሜን ጎንደር ዞን የዳባት ወረዳ አርሶ አደሮች ተናገሩ። ምርትና ምርታማነትን ለማሳደግ ከ60 ኩንታል በላይ ቀቀባ የስንዴ ምርጥ ዘር ማቅረቡን የወረዳው ግብርና ጽሕፈት ቤት ገልጿል። መረጃውን ያደረሰን የዳባት ወረዳ መንግስት ኮሚኒኬሽን ነው። ደረጀ ደርበው ያቀርበዋል። በግብርና ባለሙያዎች የታገዘ የአስተራረስ ዘዴን በመከተላቸውና የአፈር ማዳበሪያን ጥቅም ላይ በማዋላቸው ውጤታማ መሆናቸውን በሰሜን ጎንደር ዞን የዳባት ወረዳ አርሶ አደሮች ተናግረዋል። አርሶ አደር አሌ ሞላና አርሶ አደር አምሳሌ ደሴ የመስኖ ስንዴን በጉድኝት በማልማታቸው በዓመት ሁለት ጊዜ በማምረት ገቢያቸው እየጨመረ መሆኑን ተናግረዋል። የመጀመሪያው ሰል ራሳችን ለአርሶ አደሩ አልፎ ለከተማው ህዝብ ለገበያ አቅርቦት እንዲውል የማድረግ። ስራ ተደራጅተን እያረስንና እየዘራን እንገኛለን። ገብስ ዘርተን እዚህ አካባቢ ቆንጆ ምርት አግኝተን ነበር። በሰዓቱ በመጀመሪያ ጊዜ መሬቱም አዲስ ነበረ፣ ጥሩ የሆነ ገብስ ምርት እዚህ አካባቢ አምርተናል። ከዛ በሁለተኛ ደረጃም ስንዴ ብዙ ምርት ድንች ተገኝቶበታል። በወረዳው በዘንድሮው የበጋ መስኖ ልማት ከ240 ሄክታር በላይ መሬት በበጋ መስኖ ስንዴ ለመሸፈን አቅደው 163 ሄክታር መሬት በዘር መሸፈናቸውን የዳባት ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሸቱ ሲሳይ ተናግረዋል። ከ60 ኩንታል በላይ ከቀባ የስንዴ ምርጥ ዘር በመጠቀም የበጋ መስኖ ስንዴ ልማትን ውጤታማ ለማድረግ እየሰሩ መሆናቸውን ኃላፊው ገልጸዋል። እንደ ወረዳችን በዚህ ዓመት የበጋ መስኖ ልማት 240 ሄክታር መሬት እቅድ ተሰጥቶናል። ከዚህ ውስጥ እስካሁን የለየ ነው 171 ሄክታር ማሳ ለይተናል ከ171 ሄክታር መሬት ደግሞ 163 ሄክታር መሬት 60 ኩንታል ቀቀባ ምርጥ ዘር ስንዴ አቅርበን ሙሉ በሙሉ የተሸፈነበት ሁኔታ አለ የበጋ መስኖ ስንዴ ልማት በስድስት ቀበሌዎች በ10 ክላስተሮች በኩታ ገጠም እየለማ መሆኑን ያነሱት አቶ ሸቱ ከ6000 ኩንታል በላይ የስንዴ ምርት ለማግኘት መታቀዱንም አንስተዋል ከስድስት ቀበሌዎች ደግሞ በ10 ክላስተር ነው ስለዚህ ሙሉ አርሶ አደሩ በክላስተር ኩታገጠም በመሆን ስራው ተግባራዊ ሆኖ ወደ ስራ የጀመርንበት ምዕራፍ ነው። በሄክታር 28 ኩንታል ፐር እናገኛለን ብለን እናስባለን። ከስንዴ ባሻገር የጓሮ አትክልቶችን በማልማት ከእለት ፍጆት አልፎ አርሶ አደሮች የተሻለ የኢኮኖሚ ተጠቃሚ እንዲሆኑ እየተሰራ መሆኑን የወረዳው አስተዳዳሪ አቶ መርሻ ወረታ አስረድተዋል። የበጋ ስንዴ ማምረት ካሰብንበት አኳያ ወደ 161 ሄክታር አካባቢ የሚሆነው ታረሰበት ሁኔታ አለ 156 አካባቢ ታቅዶ ከ138 በላይ ግሪን ሃውስ ቴክኖሎጂ ተጠቃሚ የሆነበት ሁኔታ አለ። ስለዚህ አርሶ አደሩ የምግብ ዋስትናውን ለማረጋገጥ ልዩ ልዩ አማራጮችን የጓሮ አትክልት ጭምር እያተከለ በራሱ ጊዜ መቀየር የሚችልበት እድል እንዳለ ማሳየት ይቻላል። የግብአት እጥረትን ለመፍታት ከባለድርሻ አካላት ጋር እየሰሩ መሆኑን ዋና አስተዳዳሪው ገልጸዋል። የሰሜን ጎንደር ዞን የዳኝነትና የፍትህ አካላት የትብብር መድረክና የሰሜን ተራሮች ብሔራዊ ፓርክ ጽህፈት ቤት የሰሜን ተራሮች ብሔራዊ ፓርክ አንድነት ለማስጠበቅ በጋራ እንደሚሰሩ አስታወቁ። ሁለቱ ተቋማት በጋራ ለመስራት በሚያስችሉ የህግ ማዕቀፎች ዙሪያ ውይይት አካሂደዋል። በውይይቱ ተቋማቱ በቀጣይ በተጠናከረ መንገድ አብሮ መስራት የሚያስችላቸውን የጋራ ሰነድም አጽድቀዋል። ደረጀ ደርበው ዝርዝራለሁ። የሰሜን ተራሮች ብሔራዊ ፓርክን ደህንነት ማስጠበቅ በሚቻልባቸው ጉዳዮች ዙሪያ የሰሜን ጎንደር ዞን የዳኝነትና የፍትህ አካላት የትብብር መድረክና የሰሜን ተራሮች ብሔራዊ ፓርክ ጽህፈት ቤት ውይይት አካሂደዋል። ቱሪዝም ለዞኑ ትልቅ የልማት አቅም ነው ያሉት የሰሜን ጎንደር ዞን አስተዳዳሪ ተወካይና የሲቪል ሰርቪስ መምሪያ ኃላፊ አቶ ያሬድ አበበ የቱሪዝም መስህብ የሆነውን የሰሜን ተራሮች ብሔራዊ ፓርክን መንከባከብና መጠበቅ እንደሚገባም ገልጸዋል። ይህንን ፓርክ መጠበቅ ከቻልነ እኛ ሁላችም ተቋማት የተቋቋሙበት ዋና የሆነ ዓላማ የህዝቡን የልማትና የመልካም አስተዳደር ተጠቃሚነት ማረጋገጥ ስለሆነ ይህን ሰራን ማለት የህዝቡን ተጠቃሚነት አረጋገጥን ተብሎ የሚታሰበው ና በጣም ደስ የሚል ና ተጠናክሮ መሄድ ያለበት ጥሩ የሆነ የመግባቢያ ሰነድ ነው ብዬ ነው ማስበው። የዞኑ ከፍተኛ ፍርድ ቤት ፕሬዝዳንትና ና የዞኑ የዳኝነትና የፍትህ አካላት የትብብር ጥምረት ሰብሳቢ አቶ ግዛቸው ሙጬ ከፓርኩ ጋር በትብብር ሲሰሩ መቆየታቸውን ጠቅሰው በቀጣይም አብሮነታቸውን ለማጠናከር የጋራ ሰነድ አዘጋጅተው ወደ ስራ መግባታቸውን ተናግረዋል። በጋራ ለመስራት ስምምነቶችን እናድርገናል። አንደኛው በፓርኩ ዙሪያ የሚካሄዱ ህገወጥ ተግባራትን ለመከላከልና ና ለማስቀረት ሲሆን ሁለተኛው ደግሞ ቅንጅታዊ አሰራሮችን በማጠናከር የፓርኩን ዘላቂ ጥበቃ ለማጠናከር በሚያስችል ሁኔታ አብሮ ለመስራት ነው። በሶስተኛ ደረጃ ከፓርኩ ጋር የሚያያዙ የወንጀል የሚሆን የፍትሐ ብሔር ጉዳዮችን በተመለከተ በፍትህ ሂደቱ ላይ ተደራሽ እንዲሆኑ ለማስቻል ያለመ መድረክና እና ስምምነት ነው። የሰሜን ተራሮች ብሔራዊ ፓርክ ጽህፈት ቤት ተወካይ ኃላፊ አቶ ላቀው መልካሙ በበኩላቸው የጋራ ስምምነቱ በፓርኩ ዙሪያ የሚፈጸሙ ህገወጥ ድርጊቶችን ለመከላከልና ተፈጽመው ሲገኙም ህጋዊ እርምጃ ለመውሰድ እንደሚያስችል ገልጸዋል። በፓርክ ውስጥ በሚፈጠሩ አንዳንድ ህገወጥ ተግባራት እንደዚህ ወደ ህግ ቀርበው የህግ በትር እንዲያርፍባቸው ከማድረግ አንጻር ነገሮችን ቀለል ያደርግልናል። ይህ የጋራ ስምምነት ሰነዳ መፈራረማችን እኛ አንድ ከህግ ማስከበር አንጻር ከፓርኩ እንደ አንድ ስቴፕ ነው መንቆጥረው። ስምምነቱ በቀጣይም የህግ ጉዳዮችን በሚመለከት የአቅም ግንባታ ስልጠናዎችን ለማመቻቸት እንደሚያስችል ተመላክቷል። በምስራቅ ደንቢያ ወረዳ የማህበረሰብ አቀፍ መድኃኒት ቤት ተገንብቶ ለማህበረሰቡ አገልግሎት መስጠት ጀመረ። የማህበረሰብ አቀፍ መድኃኒት ቤቱ አገልግሎት መስጠት የጀመረው በቆላድባ ከተማ ሲሆን የወረዳው የቆላድባ ከተማ አስተዳደር አመራሮችና ሌሎች የማህበረሰብ ክፍሎች በተገኙበት መድኃኒት ቤቱ ተመርቆ አገልግሎት መስጠት ጀምሯል። የምስራቅ ደንቢያ ወረዳ አስተዳዳሪ አቶ ሀብቴ ብርሌ የጤና መድን አገልግሎት መስጠት ከጀመረ ረዥም ጊዜ አስቆጠረ መሆኑን አስታውሰው የመድኃኒት ቤቱ መከፈት የጤና መድን ተጠቃሚዎችን በቀላሉ መድኃኒት እንዲያገኙ እድል የፈጠ እየፈጠረ ነው ብለዋል። በተጨማሪ መድኃኒት ቤቱ አገልግሎት መጀመሩ ጥራቱን የጠበቀ ፍትሐዊ የጤና አገልግሎት ለዜጎች ለማቅረብ፣ የማህበረሰቡ ኑሮ ውድነት ጫናን ለመቀነስ በመሆኑ ምቹ ሁኔታን መፈጠሩን ገልጸዋል። የተከፈተው ማህበረሰብ አቀፍ መድኃኒት ቤት ከሁለት ሚሊዮን ብር በላይ በሚበልጥ ወጪ መድኃኒቶችና ግብዓቶች የተሟሉለት መሆኑ የተነገረለት ሲሆን በቀጣይም ባይምባና ሮቢት ከተሞች ተመሳይ የማህበረሰብ አቀፍ መድኃኒት ቤቶች ለመክፈት ዝግጅት እየተደረገ መሆኑን አስገንዝበዋል። የምስራቅ ደንብ የወረዳ ጤና ጽህፈት ቤት ኃላፊ ወይዘሮ ጦይብ አህመድ በጤና መድህን ተግባራት መንግስት የህብረተሰቡን ጤና ለመጠበቅ የተለያዩ ስራዎችን እየሰራ መሆኑ ተናግረዋል። በተያያዘው ዓመት በጤና መድህን አገልግሎት ላይ ጥራት ለመጨመር በትኩረት በመስራት የማህበረሰብ አቀፍ መድኃኒት ቤት አገልግሎት መስጠት መጀመሩን አስረድተዋል። በጤናው ዘርፍ ማህበረሰቡን ተጠቃሚ ለማድረግ የተጀመሩ ስራዎችን አጠናክረው በማስቀጠል በጤና ተቋማት ያለውን የመድኃኒት አቅርቦት ችግር በዘላቂነት መቅረፍ እንደሚገባም አሳስበዋል። መረጃውን ያደረሰን የምስራቅ ደንቢያ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ነው። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችሁት መንገድ ተጠናቀዋል። ከዜናዎቹ ጋር ዳንኤል ወርቅያ አብሬያችሁ ቆየሁ። ጤና ይስጥልኝ።